አልእናት ወተውፊቅ ቢስሚላህ። በጅሃር ከሚሰገዱ ሰላቶች ውጭ ያሉ ሰላቶች ላይ ማእሞሙ ርኩዕ ላይ ቢደርስና ፋትያን መቅራት ባይችል ረካዑ ላይ ደርሷል ወይስ መሙላት አለበት? አብዛኞቹ ሊካውንት ዘንድ ሩኩዕ ላይ እና ከዛ በፊት የደረሰ ሰው ሙሉ ረካዓ እንዳገኘ ነው የሚቆጠርለት። ረካዓ ላይ ከደረሰ ርኩዕ ካደረገ ከኢማም ጋር። ኢማሙ ከሩኩዕ ቀና ሳይል ከደረሰ ሶላት እንዳገኘ ነው የሚቆጠርለት። ነገር ግን የተወሰኑ ሊቃውንት ረክዓ ሙሉ የሚታሰበው ከኢማም ጋር ቆሞ ፋቲሓን ካዳመጠ ነው ፋቲሓን ወይም በራሱ ከቀራ ነው እንጂ ርኩዑ ላይ የደረሰ ሰው እንዲሁ ዝም ብሎ ይግባ እንጂ ርኩዑ ላይ ይቀላቀል እንጂ እንደ ሙሉ ረክዓ አይቆጠርለትም። ምክንያቱም ነቢዩ ዓለይሂ ሶላቱ ወሰላም አቡበክራን ላተዑድ ሁለተኛ እንደዚህ አታድርግ ብለዋል። ርኩዕ ላይ ተጣድፎ ሲገባ ስላዩ፣ አይ ርኩዕ ላይ ተጣድፎ የገባ እኮ እሱም ጽሓቦች ዘንድ ነቢ ዘንድ ርኩዕን ማግኘት ሙሉረ ከ አንድ ማግኘት ነው ይባል ስለነበረ ነው የሚል ሰፊው ዝግብ አለበት። ነገር ግን ትክክለኛው ተመራጩ ርኩዕ ላይ የደረሰ ሰው ዝም ብሎ ይገባል፣ አይቆጠርለትም። ተነስቶ የቀረውን መሙላት ይጠበቅበታል። ዩኒቨርስቲና ሌሎች ቦታዎች ላይ አንዳንድ ጊዜ ውሃ ተጠፍቶ ገዝተን ነው የምንጠቀመውና ገዝተን መጠቀሙ ይሻላል ወይስ ቴሙም ማድረግ እንችላለን? ቴሙም የሚደረገው ውሃ ከጠፋ ነው። ከጠፋ ማለት የቧንቧ ውሃ ብቻ ከጠፋ ማለት አይደለም። የመጠጥ ውሃ ካለ ከመጠጥ የሚተርፍ ከሆነ ውዱ ማድረግ ጀናባ ማውረድ ግዴታ ይሆናል። ያለው ውሃ ከመጠጥና ከምግብ ማብሰል ማይተርፍ ከሆነ ነው ቴሙም ማድረግ የሚቻል። ቤት ውስጥ እንኳን ውሃ ባይኖር መግዛት የሚችሉበት ገንዘብ ካለ ዋጋው የተለመደው አይነት ዋጋ ከሆነ ገዝቶ ው ማድረግ ግዴታ ይሆናል። ገዝቶ ው ማድረግ እየተቻለ የመጠጥ የታሸገ ውሃ እያለ የተለመደው የቧንቧ ውሃ የባልዲ የበርሜል ውሃ ስለሌለ ብቻ ተብሎ የመጠጥ ውሃ አይነካም፣ ወይም ለውሃ ወጪ ያላውጣም ተብሎ ተይምም አይደረግም። የሚገዛም ከጠፋ ወይም የሚገዙበት ገንዘብ ከሌለ ወይም ያለው ውሃ ከመጠጥ የማይተርፍ ከሆነ ነው ተይምም የሚቻለው። ጫማችንን በቂብላ አቅጣጫ ማድረግ አድርግ ማስቀመጥ እንችላለን ወይ? ጫማ በመሰረቱ መስጂድ ይዞ መግባት የተወገዘ ነው። አማራጭ ካላጡ በስተቀር መስጂድ ጫማ ይዞ መግባት ተገቢ አይደለም። ጫማዎች እርጥበት ሊኖራቸው ይችላል፣ ነጃሳም ሊኖራቸው ይችላል፣ መሸፈኛው መያዣው በቂ ላይሆን ይችላል፣ መጥፎ ሽታ ሊኖራቸው ይችላል። ከዚህ አንፃር ጫማን መስጂድ ይዞ መግባት አይገባም፣ የመስጂድን ክብርም አይመጠንም። ነገር ግን ጫማ ይሰረቃል ተብሎ ከተፈራ መስጂድ ይዞ መግባት ይቻላል። መስጂዱ እንዳይነጀስ፣ እንዳይቆስ፣ መጥፎ ሽታ እንዳይኖረው በቂ ጥንቃቄ ከማድረግ ጋር አቀማመጡን በተመለከተ ሁሉን ስርዓት አሟልቶ የያዘው ዲናችን ቀደምት የፊቅ ህሊቃውን ሲያስቀምጡት፣ አደባል በግራ በኩል ማንም ከሌለ ጫማ ከሰጋጅ በግራ በኩሉ ነው መቀመጥ ያለበት በግራ በኩሉ ሌሎች ሰጋጆች ካሉ ደግሞ በሁለት እግሮቹ መሀል ነው ማስቀመጥ ያለበት እንጂ ጫማን ከፊት ለፊት አድርጎ ለጫማ መስገድ እስኪመስል ድረስ፣ በተለይ አንዳንድ ተለቅ ያሉ ጫማዎች የሰጋጁን ደረት ሁሉ ስጁድ ላይ ለጥ እንዳይል የሚያደርጉበት ሁኔታ አለ እና ጫማን በላጁ ይዞ ለመግባት ነው ከተገደዱ ንጽህና የመስጅዱ ንጽህና በማያጓደል መልኩ መጥፎ ሽታ ካለውም ሽታው በማይወጣ መልኩ አፍኖ በማሰብ ሰው ከሌለ በግራ በኩል፣ ሰው ካለ በሁለት እግሮች በኩል ማድረግ ነው። ይሄ የሚያስቸግር ከሆነ ከቂብላ ከስጁድ ማድረግ ያራቅ ያለ ቦታ ካለ እዛ ማስቀመጥ ነው እንጂ ፊት ለፊት ቂብላ ላይ ማድረጉ በተለይ ጫማው ከፍ ካለ በትክክል ስጁድ እንዳያደርጉ ያደርጋል። እንቅፋት ሊሆን ይችላል። ቀጣዩ ጥያቄ ከስሁር በፊት ጀነባ የሆነ ሰው በልቶ ነው ወይስ ሳይበላ በፊት ነው መታጠብ ያለበት? ጀናባ የሆነ ሰው ፈጥኖ ጀናባውን ማውረዱ ተወዳጅ ነው። ጀናባ የሆነ ሰው ሳይቆይ ቶሎ ጀናባውን መታጠቡ በላጭ ነው። በተለያዩ ምክንያቶች ለመቆየት ከተገደደ ቢቆይ ችግር የለውም። ለመተኛት ውዱ ቢደረግ መልካም ነው። መስጂድ ለመቆየት ውዱ መደረግ አለበት። ውዱ ሳይደረግም ቢተኛ ችግር የለውም። አንዳንድ የነቢዩ ባለቤቶች ነቢዩ አለህ ሰላት ወሰላም ጀናባ ሆነው ምንም አይነት ውሃ ሳይነኩ ይተኙ ነበር የሚል ዘገባም አለ። የሆነ ሆኖ በላጩ ከጤንነትም አንጻር ከብዙ አንገል ቶሎ መታጠቡ በላጅ በተለያየ ምክንያት መቆየት ካስፈለገ መቆየቱ ችግር የለውም። መቆየቱ ለጾመኛ የጾም ወቅት መጀመሩን ጎህ መቅደዱን ፈጅር አዳን መባሉንም ቢያስከትል ችግር የለውም። ጾምን ለመጀመር ከወር አበባ ደም ከወሊድ ደም ንጹሕ መሆን እንጂ ሸርጥ የሚሆነው ጀናባን ማውረድ ሸርጥ አይሆንም። ጀናባ ያለበት ሰው ጾምን ከመጀመር የበፊት ገላይን ካልታጠብቁ ማለት የለበትም ግዴታ አይደል ስለዚህ ጀናባም ሆኖ ፈጅረ ቢል ችግር የለውም። ታጥቦ ለሶላቱ ይሄዳል እንጂ ጀናባ ሆኖ ጾም መጀመር ይቻላል። የወራባ የወሊድ ደም ላይ የነበሩ ሴቶችም ደማቸው ከፈጅር በፊት ከሰከንዶች በፊት ቢቆምላቸው መታጠቢያ ጊዜ ስለሌለኝ አልጾምም አይባል። ጾሙ ተነይቶ በቀጣይ መታጠብ ይቻላል። ጾም ለመጀመር ጀናባን ሀይጎን ማውረዱ መታጠቡ ሸርጥ አይደለም። ቀጣዩ ጥያቄ ኃላፊነት ላይ ያለ ሰው መቀበል የሚችለው የስጦታ አይነት ቢያብራሩልኝ። ነቢዩ ዓለይሂ ሰላቱ ወሰላም ሀዳያል ዑማሊ ጉሉል ብለዋል። አንድ ኃላፊነት ላይ ያለ ሰው ሰዎች ያመጡ ስጦታ መስጠት እሱን ማማለል ነው የሚሆኑ ለወንጀል መገፋፋት ነው የሚሆኑ ሙስና ነው የሚሆኑ ስርቆት ነው ወንጀል ነው የሚሆኑ ታዲያ አንድ ኃላፊነት ላይ ያለ ሰው ሰዎች ለእሱ ምን አይነት ስጦታ ነው መስጠት የሚችሉት? ኃላፊነት ላይ ከመቀመጡ በፊት ስጦታ የመሰጣጠት ልምድ ያላቸው ሰዎች ከሆኑ መስጠት ይችላሉ፣ መቀጠል ይችላሉ ሳይሾም ወንበር ላይ ሳይቀመጥ ስልጣን ሳይዝ በፊት ወዳጅ ጓደኛ ሆኗቸው በተለያየ መልኩ ስጦታ ይሰጣጡ ከነበረ ስልጣን ከያዘ በኋላም ስጦታ ቢሰጡ ችግር የለም። ከዛ በፊት ስጦታ የመስጠት ልምድ የሌለው ሰው አንድ ሰው ስልጣን ስለያዘ ኃላፊነት ላይ ስላለ ለሱ ስጦታ መስጠት አይገባም። በመሰረቱ ስጦታ መስጠት ተወዳጅ ነው። ለባለስልጣናት በተለይ በተለይ ፍርድን ለማዛባት ፍትህን ለማጥፋት የሚሰጥ ስጦታ እሳት ነው። ገንዘብ ሳይሆን ስጦታ ሳይሆን እሳት መቀበል አይገባው። ዳኛዎች፣ በተለይ ፍርድ ቤት ኃላፊዎች፣ ሌሎችም ትልልቅ መስሪያ ቤቶች ላይ ያሉ እታች ትንንሽም ቢሆን ያሉ ገንዘብ መሰጠት መቀበል ስጦታ መቀበል ከጀመሩ በየጊዜው ስጦታ የሰጣቸው ሰው የሆነ ጉዳይ ኖሮት እነሱ ጋር ሲመጣ ለሱ ያዳላሉ፣ ያለ ወረፋው ያስተናግዱታል፣ የመስሪያ ቤቱን ሕግ ጥሶ እንዲስተናገድ ያደርጉለታል እና የማታለልን ሌሎችን መበደልን በር ለመዝጋት ሲባል ኃላፊነት ላይ ላለ ሰው ቀድሞ ልምድ የሌለው ሰው ስጦታ መስጠትን እስላም ከልክሏል። የሙስናን በር ዘግቷል። ለመጀመሪያ ጊዜ ካዕባን ለሚያይ ሰው ካዕባ ክብር ስላለው ቀና ብሎ አይታይም የሚባል ነገር አለ። እንዴት ይታያል? ና ይሄ የሚባል ነገር ነው። የሚባል ነገር ሆኖ ይቀራል የሚባል ነገር ነው የሚባል ነገር ሆኖ ይቀራል። በቁርአንም በሐዲስም ካዕባን ለመጀመሪያ ስታዩ ፍትት ብላችሁ ቀና ብላችሁ አትዩ አልተባለም። እንደውም በደንብ ማየትህ ነው ልብን የሚያስደስተውና ለመጀመሪያ ጊዜ የሚሆን ለመቶ አንደኛ ጊዜ የሚሆን ካዕባን የማየቱን እድል የያየ ሰው ከመጀመሪያ ጀምሮ ካዕባን ማየት አለበትና ከመጀመሪያ የሚያየ ሰው ካዕባን ቀና ብሎ እንዳያይ የሚል ሐዲስ የለም። ትክክል አይደለም። አንዳንድ ኢማሞች ሶፍ ላይ እግር ይገጣጠም ብለው የሚያስገድዱ አሉ። ይህ እንዴት ይታያል? ሶፍ ላይ ግዴታ የሚሆነው ሶፍን ማስተካከል ነው፣ ወጥ ማድረግ ነው። ወደፊት ወደኋላ እንዳይ በጣም ሰፊ ክፍተት እንዳይኖር ማድረግ፣ መጠጋጋት፣ ማሳመር፣ ቀጥ ማድረግ የሶላት አደብ ነው፣ የሶፍ ግዴታ ነው። እግር ለእግር መገጣጠሙ ሱና። ራጂ ግዴታ ነው ያሉ አሉ። በላጩም ያ ነው። ሰዎች ተቀራርበው እግራቸውን አነካክተው መቆሙ በላጭ ነው። ነገር ግን መነካካቱ ሰዎችን ማስበርገግ እንዲዘገንናቸው ማድረግ አንዱ የአንዱ እግር ላይ እንዲቆም ማድረግ እንዲጨናነቁ ማድረግን የሚያስከትል መሆን የለበትም። የሶላት ሁሹዕን ያሳጣልና ተጠጋግቶ በመጠኑ ተነካክቶ መቆሙ በላጭ ነው፣ ተወዳጅ ነው። የግድ ግን ካልተነካካህ ወንጀለኛ ነህና ተብሎ ነገሩን ከበድ ማድረጉ ተገቢ አይደለም፣ ኪላፍ አለበት። የብኑ ሐጀር ሌሎችም እንደሚሉት ተጠጋጉን የተባለው እንደዚሁ ደግሞ እግር ለእግር ግጠሙ በተባለበት ሐዲስ ጉልበትም ግጠሙ ተብሏል። ትከሻችሁንም ግጠሙ ተብሏል። ኢየስ የማን ትከሻ ከማን ትከሻ ጋር ይገጣጠማል? የማን ጉልበት ከማን ጉልበት ጋር ይገጣጠማል? ስለዚህ የግድ ምን አሉ እብነ ሐጀር አጠጋጉ ማለት ነው የተፈለገበት አሉ። አነካኩ ሳይሆን አጠጋጉ ማለት ነው የተፈለገበት። አነካኩ ቢሆን አንድ ረጅም ሰው ጉልበቱ ከሌላ ሰው አጭር ጉልበት ጋር ሊገጣጠማ ይችላል። እንዴት አድርገው ያገጣጥም? የረዘመው ይውረድ ወይስ የወረደው ያጠረው ይውጣ? ያን ለመተግበር የተፈለገው በባህሩ ቢሆን ይሄ ነው የሚሆነው። ትከሻ ከትከሻ መገጣጥሙ ይላል ሐዲቱ? የሁሉም ሰው ተከሻው እኩል አይደለም። ምን ማለት የተፈለገው አስተያዩ ማለት ነው የተፈለገው ትይዩ አድርጉት። አንዱ ወጣ አንዱ ገባ አይበል ማለት ነው። ቅርበቱ መጠጋጋቱ በላጭ ነው። ብዙ መጨናነቅ በማያስከትል መልኩ እግር ከእግር ገጥሞ መቆሙም ሱናን ተወዳጅ ነው ና ይሄም ከሰፍ ጋር ተራዊ ላይ ሰፍ አስተካክሉ የሚባለው መጀመሪያ ላይ ነው ወይስ በየሁለት ረካው ሰዎች ሰፍ እንዲያስተካክሉ መነገር አለበት? ተራዊሕ ላይ መጀመሪያ ሰዎች ሶፍ ካስተካከሉ በቂ ነው። በየሁለት ረክዓ ባሰላመቱ ቁጥር ይስተው ተስተካከሉ መባል የለበትም። ምክንያቱም እዛው ያሉ ናቸው ሰጋጆች፣ በየሁለት ተስሊሙ እዛው ቦታቸው ላይ የሚሆኑ ናቸው። አንዳንድ ሰው ቢወጣ ሌላ ሰው ቢተካ እንጂ እንደ አዲስ ሰዎች ከውጭ የሚገቡበት ተበታትን የሚቀመጡበት ሁኔታ ስለሌለ ባሰላመቱ ቁጥር አዲስ ተስሊም ከመጀመሩ በፊት እስተው መባል ሶፍ አስተካክሉ መባል አለበት ማለት አይደለም።

ለሊስ ላይ ነው አዳም የሚለው ተዘጋጁ ለማለት አብዱላህ ብን ኡሚ መክቱም አዳን እስኪል ድረስ ብሉ ጠጡ ብለዋል አዳን እስኪል ድረስ አዳን ተባለ መቆም አለበት ማለት እንደውም መጎማመጫ ውሃ መጠጫ የተወሰኑ ደቂቃዎች መኖር አለባቸው አዳን እስኪል ድረስ ብላ ማለት አዳን ስትሰማ ደግሞ መብላቱ ነቁመ አልহামዱሊላህ ብለ ውሃ ጠጣ ማለት አይደለም የተፈለገበት የሱሁር ሰነ አዳን ላይ ያብቃ ማለት ነው ያ ደግሞ ያንተ ስራ ነው ምን ጊዜ ነው አዳን የሚለው ለክ ማበቃው አዳን ላይ ነው ተብሏል። መጨናነቅ እንዳይኖር መታነቅ እንዳይኖር በኔ በአዳንና በኔ ስሑር መሃል የሆነ አጥር መኖር አለበት። አንዳንድ ሰዎች እንደሚሉት ኢምሳኪያ ብለው ሱሑር መቆም ያለበት ሰዓት ብለው 15 ደቂቃ 20 ደቂቃ አንዳንድ ካላንደርም ላይ የሚያስገቡ አሉ። ይሄ አያስፈልግም። ሰፊውን አላህ የፈቀደውን የመብል ሰዓት የመብላት ሰዓት ማጥበብ ነው የሚሆነው ነገር ግን በግለሰብ ደረጃ የሶላት ወቅት እንዳይወጣብኝ ተብሎ ጥንቃቄ እንደሚደረገው የሌላኛው ሶላት ወቅት እንዳይገባብኝ እንደሚባለው፣ የበላሁኝ አዳን እንዳይልብኝና አፌ ውስጥ ምግብ ቀርቶ ተውጦብኝ የጾም ወቅት ከጀመረ በኋላ እንዳልበላ በማለት መጉመጥ መጫ ውሃ መጠጫ የሆኑ ደቂቃዎች መኖር አለባቸው። እነዚህ ደቂቃዎችን መተው ሱና ነው ብለን ሳይሆን አጥር ነው በተፈቀደውና በተከለከለው መሀል ክልከላውን በደንብ መራቄን ተክልከላ መጠንቀቄን ማረጋገጫ ናቸው ተብሎ የተወሰኑ ሰከንዶች፣ ደቂቃዎች መኖር አለባቸው እንጂ የአዳን እያላችሁ እየበላችሁ አዳን ቢል እስክጨርሱ ድረስ ብሉ። በእንደው አንዳንዶች እንደሚሉት አዳን ካለ በኋላ እንደ ውሃ መጠጣት አለበት ምናምን የሚሉ አሉ። ይሄ የጃሂሎች ሐዲስ ነው። ቁርኣን ሐዲሱን የሚቃረን ነው። ነቢ አስላ ሰላም የቢላልን አዳን እስክሰሙ ብሎ አሉ። አዳን ተሰማ አቁሙ ማለት ነው። አፍህ ላይ ያለውን ማውጣት ይጠበቅብሃል። አንድ ሀዲት ላይ እጃችሁ ላይ ከያዛችሁ ጉዳያችሁን ሳትፈጽሙ አታስቀምጡ የሚል ሀዲት አለ። ትንሽ የሚያወዛግበውና ሰዎችንም የሚያምታታቸው ይሄ ሀዲት ነው። ሀዲት የሚያምታታ ሆኖ ሳይሆን ሀዲቱን በመሰላቸው መልኩ መረዳቱ ነው። ባጭሩ ለዚህ ሀዲት ሁለት ምላሽ ተሰጥተዋል። አንደኛው እጃችሁ ላይ የያዛችሁትን ጨርሱ አዳን ቢልም የተባለው፣ አዳኑ ለጥንቃቄ ትንሽ ቀደም ብሎ አዳን ይላል ከተባለ ነው። ሙአዝኑ ወቅቱን ጠብቆ አዳን አይልም ካለ ነው

እጅህ ላይ የነበረችውን ብቻ መብላትን የገራገር የሆነው ዲናችን ረሕመት የሆነው ጋራገር የሆነው ዲናችን በዚህ ጠባብ ሁኔታ ላይ ፈቅደዋል። ለማን እጁ ላይ የሆነች መጠጥ ነበረች? አፉ ላይ አድርጓት ነበረ? አዳን አለበት። እቺ ሩክሷ ናት፣ ተለይ ሳይወጣች ሩክሷ ናት። ዲን እስላም ደግሞ የሩክሷ ዲን ነው፣ ገራገር የሆነ ዲን ነው። ሶላቱም ላይ ብናይ፣ ሐጁም ላይ ብናይ፣ ጾሙም ላይ ብናይ፣ ዘካም ላይ ብናይ፣ አርሶ አደሮችን የእህልን ዘካ የሚለኩ? የሚገምቱ ሰዎችን ልከው አንድ ሶስተኛውን ተውላቸው አንድ አራተኛውን ተውላቸው ነው የዘካውን ንብረትም ሁሉ ነው ተውሰዱበት ከባለ ሀብቱ ብለዋል። ይሄ ዘካ ላይ ተይሲርን ተርኺሱን የሚያሳይ ነው። ጾምም ላይ እዚህ ጋር በመሰረቱ አዳን ከተሰማ አይበላም። በግለሰብ ደረጃ ግን አልፎ አልፎ ነው ሊገጥም የሚችለው። አርፍዶ ተነስቶ ሊሆን ይችላል። ገና ነው ሰዓት ብሎ ይበላ ሳለ አዳን አለበት፣ የጠጣ ሳለ የጠጣትን የያዛትን ይጠጣ። ሌላ ግን አይጨምራም። አንድ ልድገም ይጠማኛል ቢል አይሆንም አሉ። ይሄም ቢሆን ሁሉ የሚስማሙበት አይደለም። አብዛኞቹ የፊተኛውን ነው የሚሉት። ሙዕዚኑ በሰዓቱ አዳን አላለም ሰዓት አለው ለጥንቃቄ ነው ብሎ እርግጠኛ ከሆነ ነው የተባለው። እና እንደዚህ አይነት አሻሚዎችን ይዘን ግልጹን ልንተው አይገባንም። ግልጹ አዳን እስኪሰማ ድረስ ብሉ ተብሏል። አዳን ተሰማ፣ አቁም፣ መፍህም ላይ ያለውን ትፋ ማወጣቸው። ይህ አይነቱ ሩጫና መጨናነቅ እንዳይመጣ በአዳንና በስሑር መሀል የሆኑ ደቂቃዎች መኖር አለባቸው፣ ለጥንቃቄ አላሁ ተዓላ አለ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። አንድ በዳይ ከበደሉም ጋር ለተበዳይ አውፍን መባባልን ባይጠይቅ ተበዳይ አውፍታን ጠይቆ መልስ ከበዳይ በኩል ካላገኘ የተበዳይ ኢባዳ ላይ አላህ ዘንድ ተቀባይነቱ እንዴት ነው? ይሄ በየጊዜው የሚነሳ ጥያቄ ነው። ሐቂቃ ብዙ ሰዎች ሰውን ይበድላሉ። የተበደለው አካል ይቅርታ ጠይቋቸውን ዝም ይላል። የዶሮ ኩርፊያቸው ላይ ይቀጥላሉ። መሆን የነበረበት በዳይ ነበር ይቅርታ መጠየቅ ያለበት በዳይ አልጠየቀም፣ ተበዳይ ጠየቀ። በዳይ ይቅርታውንም አልተቀበለም። አጥፍቶም በድሎም ሳለ ተበዳዩ ቅን ሆኖ ሙእሚን ሆኖ ራሱን ዝቅ አድርጎ ይቅርታ ሲጠይቀውም በዳይ ካልተመለሰ ተበዳይ በሱ በኩል ኢባዳው በሩ ክፍት ነው። በዳይ ነው የእሱ በር ዝግ ይሆንበታል። ምክንያቱም ተበዳይ ስሜቱን ዝግ አድርጎ እሱ ይቅርታ ሊጠየቅ የሚገባው ከመሆኑ ጋር ራሱን ዝቅ አድርጎ ይቅርታ ጠይቋል፣ በሱ በኩል ያለውን ግዴታ ተወጥቷል። ይቅርታ አልቀበልም ያለው አካል ነው የሚጠየቀው የሀጅር ሐዲስ ላይ ነብዩ ምን ብለዋል ከተኮራረፉት ውስጥ ከሶስት ቀን በላይ ሙስሊም ሙስሊሙን ማክረፍ አይገባውም ቀድሞ ከተኮራረፉት ሰላምታ ያቀረበው በላጭ ማለት እሱ ነው ብለዋል አለ ሰላት ሰላም ምርጥ ሰው ማለት ቀድሞ ኩርፊያውን የሰበረው ሰው ነው ብለዋል ከዛሊክ ኩርፊያውን ያስወገደው አካል ሰላም አይኩም ሲል ሌላኛው አይኩም ሰላም ካላለ መላኢካ ይመልስለታል ተብሏል እሱ ከአላህ ታርቋል ማለት ነው ይቅርታ ሰላም ያወረደው ይቅርታ የጠየቀው አካል ሌላኛው ወገን ባይቀበል እሱ ነው የሚጠየቅበት። ይቅርታ የጠየቀው አካል ውስጡ ንጹህ ያደረገው አካል የእሱ የዒባዳ በር ክፍት ሆና፣ ይቅርታ ሲጠየቅ ይቅርታ የማይቀበል ሰው ሐቂቃ ሰውነት፣ ሰብአዊነት የሚያን ሰው ሰውን ያውም እሱ በዳይ ሆኑ ይቅርታ ተጠይቆ የማይበርደለ ሰው ይቅር ማይለ ሰው አላህም ይቅር አይለውም። እንዲህ አይነቱን ሰው አላ ትሕቡና አን የግፊር ይቅርበሉ አላህ እንዲመራችሁ ተብሏል። እኛ ስንት ጥፋቶች ያለብን ሰዎች ነ ሰው ይቅርታ ሲለን ይቅርታ ልንቀበል ይገባ ኩርፊያ ከሶስት ቀን ማለፍ የለበትም። ሐራም ነው። ጭራሽ ዓመት ከደረሰ ሰው እንደ መግደል ነው። አቡ ዳውድ ኢማም አህመድ በዘገቡት ሐዲት እንዳለው አንድ ሰው ወንድሙን ሙስልምን አመት ሙሉ ያኮረፈ እንደሆነ እንደገደለው ይቆጠራል ብሏል ነቢ አላት ወሰላም። በዘመናችን ኩርፊያ በዝቷል። ለስሜት ለራስ መበቀል ራስን ማምለክ በዝቷል። ሸሪአ እንደማይፈቅድ ያወቁ ሰዎች ስሜታቸውን ማሸነፈቁቷቸው ሰዎች እነሱ እንደፈለጉ ስላልሆኑላቸው ያውም ሐቃቸው ያልሆነ ነገር ጠይቀው እንቢ ስለተባሉ ወይም ትክክል ባልሆነ ነገር አምርረው ቂም ይዘው ለሶስት ቀን አይደለም ለሶስት ወራት ለሶስት ዓመታት በቂም ይኖራሉ፣ በጥላቻ ይኖራሉ፣ በኩርፋ ይኖራሉ። ይሄ ለሙስልም አይፈቀድም። ሐዲሱ ቃሉ ምንድን ነው የሚለው? لا يحل للمسلمين ان يهجر اخاه فوق ثلاث ለሙስሊም ሐላል አይሆንለትም፣ ሐራም ነው። ወንድሙን ከሶስት ቀን በላይ ማኩረፋ። አመት ከዘለቀሳ ሙስልምን እንደ መግደል ነው። ወንጀሉ ከባድ ነው። ስለዚህ ውስጣችን ላይ ያለውን ሸይጣን ልንገድለው፣ ከወንድም ከእህቶቻችን ጋር ሰላም ልናወድ፣ ሰላም አለይኩም ልንባባል፣ ኩርፊያን ልናነሳ ይገባል። ወላሁ ተዓላ አለም። ዛሬ በዚህ እናበቃለን፣ በቃለን ወሰላሙ ዐለይኩም ወረህመቱላሂ ወበረካቱ።